ሰላም እንዴት ናችሁ? ወርቅዬ ግርማ እባላለሁ። እንግዲህ አዲስ ዩቲዩብ ቻናል ከፍቼ ነው። የምኖረው በደብረ ብርሃን ከተማ ጫጫ ክፍለ ከተማ ውስጥ ነው። ስራዬ ደግሞ በአንጎላ ነጠራ ወረዳ ውሃና ኤነርጂ ልማት ጽህፈት ቤት ነው የምንሰራው። ጽህፈት ቤቱ ያው በዋነኝነት የሚሰራው የገጠሩ አርሶ አደር ህብረተሰብ ንጹህ የመጠጡ ውሃ እንዲያገኝ ነው የሚያደርገውና በተለያዩ ቀበሌዎች ምንም አይነት የመጠጥ ውሃ የማያገኙ ጎጦች አሉ፣ እና ንጹህ የመጠጥ ውሃ እንዲያገኙ ደግሞ እኛ ሁላችንም ርብርብ ማድረግ ይኖርብናል። ስለዚህ በዙሪያው ያላችሁ ባለሀብቶች፣ ነጋዴዎች እንዲሁም ማገዝ የምትፈልጉ በሙሉ በጽህፈት ቤታችን በመምጣት ምን እናግዛችሁ በማለት ህብረተሰቡ ንጹህ የመጠጥ ውሃ ተጠቃሚ እንዲሆን እንድታግዙን ያው ጥሪ አስተላልፋለሁኝ። አመሰግናለሁ።